ሰላም ሰላም እንዴት ናችሁ? በ2019 ዓመተ ምህረት በኢትዮጵያ አየር መንገድ ስለተከሰተው አደጋ እስኪ ዛሬ አንዳንድ ነገር ልበላችሁ። የዚህ አደጋ መነሻው ምንድን ነው የሚለውን ማለት ነው። የዚህ አደጋ መነሻው ከመሰረቱ ምንድን ነው መሰላችሁ፣ በ2008 ዓመተ ምህረት ፕራት ዊትን የሚባል የአሜሪካ ኩባንያ ወይም የአውሮፕላን ኤንጂን አምራች ኩባንያ አንድ ኤንጂን ያመርታል ማለት ነው። ይሄ ኤንጂን ደግሞ ምንድን ነው ለ ኤርባስ ኤ320 ለሚባለው ቫሪያንት የሚሆን ነው ማለት ነው ይሄ ኢንጂን ከዛም ይሄ ኢንጂን ካመረተም በኋላ ይሄ ኢንጂን ትልቁ ጠቀሜታው ምንድን ነው? 15 ፐርሰንት የፊውል ኤፊሽንሲ አለው ማለት ነው፣ ወይም ነዳጅን በ15 ፐርሰንት ይቆጥባል ማለት ነው። በዚህም መሰረት ኤርባስ በ2010 ዓመተ ምህረት አዲስ ዲዛይን በማውጣት ይሄን ኤ320 ላይ ይሄን ሞተር ወስዶ ይገጥማል ማለት ነው። በዚህም እንግዲህ በአለም ዙሪያ ያሉ አየር መንገዶች ከኤርባስ ይህንን አውሮፕላን ለመግዛት ውል ይፈጽማሉ ማለት ነው። ይህንን ያየው ቦይንግ ምን ያደርጋል? ኪሳራ እንዳይገጥመው ይህንን ኤንጂን ከፕራትዊትን ይገዛና ይገዛና ማ ላይ ሊገጥመው ያስባል ማለት ነው። ሰባት ሰላሳ ሰባት ማክስ ኤይት የሚባለው አውሮፕላኑ ላይ ይህንን ኤንጂን ለመግጠም ያስባል ማለት ነው። በዚህን ጊዜ የኤርባስ የሶስት መቶ ሀያ ላይ ይሄ ኤንጂን ሲገጠም ኤርባስ በመሰረቱ ዲዛይኑ ላይ ወይም ላንዲንግ ላንዲንግ ጊሩ ላይ ወይም እግሩ ላይ ከፍ ያለ ስለሆነ ሞተሩ ምንም ችግር አላጋጠም ማለት ነው። ቦይንግ ላይ ደግሞ በሚገጠምበት ሰዓት ላንዲንጉ ወይም ላንዲንግ ጊሩ ወይም ይሄ የእግሩ ዝቅ ያለ ስለሆነ ሞተሩ መሬት ላይ ሊንፏቀቅ ሆነ ማለት ነው። በዚህም አልመቸው መቸው ሲል ምንድን ያደረገው ማለት ነው ቦይንግ የአውሮፕላን ክንፉ ላይ ትንሽ ወደፊት ወጣ እንዲል ወይም ወጣ ብሎ እንዲገጠም ያደርጋል ማለት ነው። ከዛ ወጣ ብሎ በሚገጥምበት ሰዓት ደግሞ የአውሮፕላኑን ክብደት የመጀመሪያው ሞተር ላይ ታሳቢ የተደረገውን ክብደት ወደፊት ዘቅዘቅ እንዲል ስለሚያደርገው አዲስ ሶፍትዌር ይጭናሉ ማለት ነው፣ እዛ አውሮፕላን ላይ ማለት ነው። ይሄ ሶፍትዌር ምንድነው የሚያደርገው? በሴንሰር አማካኝነት አውሮፕላኑ ወደፊት ዘቅዘቅ በሚልበት ሰዓት ቀና እንዲል የሚያደርግ ነው ማለት ነው። የኋላውን ስታብላይዘሩን በመጠምዘዝ ነው ይህንን የሚያደርገው ማለት ነው። ይሄ ሶፍትዌር ደግሞ ለፓይሌቶች ምንም አይነት ስልጠናም አልተሰጠም ምንም አይነት ስለዚህ አዲስ ስለተጫነው ሶፍትዌር ምንም የተባለ ነገር የለም። እንዲሁ በድብቅ ይሸጣል ማለት ነው። ይሄ ደግሞ በሚሆንበት የሆነበት ምክንያት ምንድን ነው? የኤርባስ ማን ነው? የቦይንግ ላንዲንግ ጊሩ ዝቅ ያለ ስለሆነ ያንን ላንዲንጉን ከፍ ላድርግ ቢሉ ምን ይፈጠራል መሰላችሁ? አዲስ ሙሉ ላንዲንጉን በሚቀየርበት ሰዓት አዲስ ሙሉ ቦዲ እንደገና እንዲቀየር ይደረጋል። ይሄ ደግሞ በኤፍኤኤ ህግ መሰረት አስር አመት ቴስቲንግ የሚጠይቅ ስለሆነ እና ደግሞ የአውሮፕላን አብራሪዎች እንደ አዲስ ማሰልጠን ስለሚጠይቃቸው ይህንን አላደረጉም ማለት ነው ከዛ በ2018 ዓመተ ምህረት እንግዲህ ይሄ ሁሉ ጣ